አሊያ ስጠብቀው የነበረው ችሎት ደርሷል። ተጠባቂው ችሎት ባልተጠበቀ ሁኔታ ተካሄደው በመጨረሻ በማይታመን ውጤት ተጠናቋል። የዳኛው ውሳኔ ተወስኖ ሁለቱም እንዲወጡ እየተደረጉ ናቸው። ከችሎት ቀስ እያሉ እየወጡ በአንድ በኩል አሊያ አይኗ እንደበራ ነው። አሊያ ፊቷ ላይ ድንጋጤ ይታያል። ጂያን እኔ ከእሷ ጋር መፋታት አልፈልግም አሁንም አፈቅራታለሁ የሚል ምላሽ ሰጥተዋል። በጣም እንደሚያከብራት እንደሚያፈቅራት በጣም ብዙ የሚያማምረው ነገሮችን ተናግረዋል። ከልቡ ይሁን ወይስ ድራማ እየሰራ ነው ወይስ እ እያዋሸ ነው የሚለው ጥያቄ አሁንም አልተመለሰላትም አብረው ከፍርድ ቤቱ ግን ተያይዘው እየወጡ ናቸው በር ጋር ነከደር እየጠበቋቸው ነበረ ወንድሜ ረ ሁለቱ አኩርፈዋል ምን ተባብለው ነው ምን ተወስኖ ነው ይባባላሉ ከዛ ጃንም ወደ መኪናው እያመራ እሷም ወደ ሌላኛው ሰዓት እያመራች ከዛ በኋላ ጃን ናናና ሙዛፈር ይህ መኪና ንተ ትነደዋለ አሊያ ና መኪና ውስጥ እዚህ ውስጥ ግቢ እያላን ነው አሊያ ዘላ ሌላኛው መኪና ውስጥ ገብታ ነበረ በሩን ከፈተው አሊያ ና ያብረን ኒዱ ረጂ እያላን ነው ምንም አላለችውም አሁንም ጸጥ እንዳለች ነው ከመኪና ወረደች እሱ ወደ አላት መኪና እየገባች ነው ከዛ ጉዞ ጀምረዋል። ይህን ጉዳይ በርቀት ስትከታተል የነበረችው ሚኔ ናት። ሚኔ በረዥሙ ቆማ እያየቻቸው፣ በአንድ በኩል ኦር ወደ ሷ እየቀረበ ነበረ። ኦር የተፈጠረው ነገር እየነገራን ነው። እነ አሊያ ከደቂቃዎች በኋላ እቤት ደረሱ። ይህን ነገር በደንብ ስትጠብቅ የነበረችው ሰዳከት ናት። ሰዳከት ከደረጃው ላይ እየወረደች ውጤት ለመስማት ወደ እነሱ እየጠጋች ነበረ። እሺ ምንድን ነው? ምን ተፈጠረ? በሉ ተናገሩ። ምን ተወሰነ? ትላቸዋለች። በአንድ በኩል ከያና ናሬ ይከተሏታል። ከዛ ፊት ለፊት ተገናኙ። ጂያ ምን ተፈጠረ? በል ቶሎ በል፣ ውጤቱን ንገረኝ፣ ካንተ ልስማው። ተሏለች ሰዳከት በአንድ በኩል ከያና ናሬ በጣም ጫንቋቸዋል አሊያም ብትሆን ፊቷ ደስ ያላታ ትመስልም፣ ዝም ብላ ሰዳከትን ትመለከታለች። እንግዲህ ያው ዳኛው የእኛን ፍቺ በተመለከተ ምንም ዋጋ ያለው ማስረጃ አላገኘም፣ ስለዚህ እሱም ቢሆን ተቃውሞታል ማለት ነው እና አልተፋታንም ብሎ ተናገረ። ሰዳከት ተናደደች፣ በረዥሙ ተነፈሰች። ናሬ ደስ ብሎ ተሰቃለች። ከዛ ጃን ያው ከዚህ በኋላ ፍቺ የሚባለው ነገር አይታሰብም፣ ማየ ብትረሹ ይሻልሻል፣ ተስፋ ቁረጪው። ምክንያቱም ከዚህ በኋላ አሊያ እኔ ላይ ልፍታ ብላ ለሶስት ዓመት ያህል ክስ መመስረት አትችልም በተመሳሳይ ጉዳይ ማለት ነው። እና አንቺን ብትሆኚ ተስፋ ቁረጪ አሊያንም ቢሆን አታሰልቻል ደረጃት በቃ ይበቃል፣ አለ። ከዛ አሊያ ትሳቸው ወደ ውስጥ ገባች። ናሬ ፈገግ ብላት እያየቻን ነበረ። አንተ ልጅ በጣም ትጸጸታለህ፣ ታዝንበታለህ በዚህ ውሳኔ እያለች ሰዳከት ተመለሳለች። ከዛ ካያና ናሬ በጣም ደስ ብሏቸው፣ ወንድሜ እንኳን ደስ አለ የእውነት እኔ ደስ ብሎኛል፣ ደስ ብሎኛል እያለች ነበር። አዎ ጸሎታችን ተመለሰ፣ እኛም ደስ ብሎናል ይባባላሉ እነ ክድርና እነ ኦሞ። ከዛ በኋላ ጂያን በቀኔዶስ ልግባ ብሎ አመራ። ከዛ ንግርሽ እኮ ነበር እኮ እነሱ አይለያዩ ሚላት ካያ ወደ እህቱ እየቀረበ። ከዛ ጂያን ወደ ክፍሉ እየመጣ አለ ቁጭ ብላ ስትጠብቀው ነበረ። ዝም ብሎ አያት። እሷ ሶፋ ላይ ተቀምጣለች። ከዛ ባጠገቧ አልፎ ወደ ክፍሉ ሊገባ ነበረ። እየሰሞክ ነው እየሰሞክ ነው አለችው። ከዛ ሊገባልና በርጋ ቆመ። አልገባኝም። ምን እኔ እንግዲህ ምንም የምናገረው ነገር የለም አላት። ኮስተር ብሎ እንዲህ ሲላት ያው ቅድም ቅድም ወንጀል ፈጽመሃል፣ ቅድም አንተ ዋሽተሃል። ለምን እንደዋሸ አልገባኝም። ምንድን ነው የምትፈልገው? አለችው። ምን አልኩኝ እያላን ነበረ። ምክንያቱም እያለች ከተቀመጠችበት ተነሳች። ምክንያቱም ያልከው ነገር ትክክል አለመሆኑን አውቃለሁ። እዛ ጋ ያልከው ወዳታለ ምናምን ነገር በጣም ብዙ ነገር ተናግረ ነበረ። እንዴት ነው አለችው። ያው ውሸት ነው ማድረግ ነበረብኝ። ታዲያ እውነት እንዲሆን ጠብቀሽ ነበር እንዴ አላት። ኧረ እሱማ፣ አዎ አዎ፣ ልክ ነህ ልክ ነህ፣ ግን ግራ ገብቶኝ ነው እያለች ነው። ለምን ግራ ይገባሻል? እንግዲህ ያው ማድረግ ያለብኝን ነገር አድርጌያለሁ አላት። ግን ታውቃለህ፣ በሚያሳምን ሁኔታ ነበር ያልከው አለችው። አዎ ኤሮል ነው ያው፣ የሚጠናው ረቀት ሰጠኝና ስሸመደድኩኝ፣ ባይገርምሽ አንድ በአንድ ማለት ነው። እና ይህን ማለት አለብህን ማለት የለብህም ብሎኝ አስጠናኝ። እኔም በመጨረሻ ማለት ያለብኝን ነገር አልኩኝ። በነገራችን ላይ እስከ ጠዋት ድረስ ሳጠነው ነበረ እና እንደገና ያው ዳኛውም አምኖኛል አንቺ እንደማፈቅረሽ ስናገር ማለት ነው አላት ፈገግ ብሎ እሷም እየሳቀች አየችው ብራቮ ጎበዝ ጎበዝ ታውቃለ እንዳልፈታ ብዬ ነር ላይ ምሎ ነገር ያልከው አለችው አዎ እንዳፈችኝ ብዬ ነው ግልጽ እኮ ነው ነገሩ አሊያ በነገራችን ላይ ተገድጄ ነው ይህን ያልኩት ምንም እንዳታስብ ሌላ ትርጉም የለው ግን አስገድደሽኝ ነው እነዛን ቃላቶች እንድናገር ያደረግሽኝ አላት አስገድጄ አለችው አዎ አስገድደሽኝ እያለ ነበረ ጥሩ እሺ ትለዋለች እያየችው ከዛ እሱ ያ የማይረባ ሁር የሚባል ሰው ለምንድነው ግን የመጣው ምን ሊያደርግ መጣ አላት ሌላ አማራጭ አልነበረኝም አለችው ምን ማለት ነው ምን ሊያደረግ መጣ እንዴ? ጨራሽ እሱን ይዘሹ መተሽ ሌላ ነገር ርግር ልፈጥሪ ነው እንዴ አላት። ምን ማድረግ ነበር ብንጃ፣ ምን ማድረግ ነበር ብ ሌላ አማራጭ ሰተኛል እንዴ? ምን ማድረግ እችላለሁ ከዚህ በላይ ብላ ጠየቀችው። ከዛ እዛ ጊዮን ነገር አለ ባለ መፈጠሩ ጸልይ እያላን ነበረ። አንተን ብትሆን ሚኔን ይዣት ስላልመጣሁኝ ፈጣሪን አመስገን። እሷን ይዣት በመጣ ኖሮ ሁሉም ነገር ያበቃልን ነበረ ሁሉም ነገር ማነው ዳኛውን ቢሆን ይሄ እያልከውን ዝባዝንክን አያምንም ነበረ አለችው። ታዲያ ለምን አላመጣሻት ብሎ ጠየቃት። ጃን ነግሬ ነበርኩ ሚኔን ቢሆን ህይወት አላት፣ ህይወት አላት አለችው። ቢኖራትስ እሷን ብታመጫት እኮ ደስተኛ ናት። እሷን ብትሆን ነገሩ ያልቅ ነበር። ብትፈልጊ ግን ታውቂያለሽ፣ እኔና አንቺ እውነተኛ ባልና ሚስት ስላልሆንን፣ እንደውም ከእኔ የበለጥ አንቺ ነሽ የምትጎጀው። እንደውም ነገሯ አንቺ ከምታስብ በላይ ከባድ እየሆነ ይመጣል ማለት ነው እያላን ነው። ትኩር ብላ አየችው። እሱም ያያታል። ይኸውልሽ፣ አለ ። አንቺ እዚህ ትዳር ውስጥ ተገዳሽ ነው የገባሽው። እኔ አስገድጀሽ አለው? አውቃለሁ። በቃ አማራጭ ስላጣሽ ነው። እና በቃ እኔም በሆን እዚህ ነገር ውስጥ አንቺ ተገዳሽ እስከገባሽ ድረስ በቃ ያለኝን ነገር በሙሉ መሥዋዕት ለማድረግ ዝግጁ ነኝ። እኔና አንቺ ባልና ሚስት እስከሆነን ድረስ በፍጹም ከኔጋ የትኛዋም ሴት ግንኙነት ሊኖራት አይችልም አላት። ቶጃን በእናታ አታስመስል። እኔናንተ ብንፋታ ኖሮ ሮጠ ሚኔ ነገራ ነገር ነበር የምትሄደው አለችው። ግን አደለማ በቃ እውነታው ይሄ አደለም ይሄ አደለም ይልሽ። አሁን ብንፋታም ባንፋታም ለሚኔ ያለኝ ስሜት አይቀየርም። ነግሬሻለሁ እኮ ነግሬሻለሁ። በቃ ይሄ ነው እውነታው ወስኛለሁ። አላት። ከዛ ይኸውልህ ጂያን ግን ልነግረኝ ይገባል፣ ልነግረኝ ይገባ ነበረ። እኔ ማወቅ ነበረብኝ አለችው። አዎ ማወቅ ነበረብሽ፣ ልክ ነሽ፣ ማወቅ ነበረብሽ ስለሁሉም ነገር በጣም ይቅርታ። በሌላ በኩል ሚኔ እቤት መጣች። ሚኔ የዛሬው ሽንፈት በጣም ነው ያበሳጫት። ወደ ቤት ከገባች በኋላ ቦርሷን ባይል እያወረወረች ተቀመጠች። ምንድን ነው ግን ለምንድን ነው ሁልጊዜ እኔ እንደዚህ ነገር የሚፈጠረው እያለች እያለቀሰች ነበረ። በሌላ በኩል ጂያ በዚህ ሰዓት ላይ ለየትኛውም ሴት ስሜት እንደሌለው እየነገራ ነው። በተለይ ደግሞ ስለ ስለሚኔ ስላልነገራት ይቅርታ እየጠየቃት ከዛ በኋላ ቺ ታድርጎባት እንደማያውቅ ነገራት። አንተ ግን ፍቅር ይዞ ያውቃል አለችው። ምን ያገናኛል ከዚህ ጋር ለምን ጠየቅሽኝ አላት። ለማወቅ ፈልጌ ነው መልስ አለችው። ለማወቅ ፈልገሽ ጥሩ እሺ። ምን መሰለሽ አልያ፣ እኔ አለማፍቀር ነው የተማርኩት። እሺ ኢስታንቡል እያለ ነው ነው ጠየቅ ጠይቅሽኝ ነበር አለ። እንዴት ማፍቀር እንዳለበት ታውቃለ ብለሽኝ ነበር አለ። እኔ ማፍቀር እንዳለብኝ ማወቅ አለማወቅ ሳይሆን ግራ የሚያጋባኝ ያፈቀርኩትን ማጣት ነው የሚያስፈራኝ፣ እና ያፈቀርኩትን ከማጣ ጭራሹኑ አለማፍቀር እንደሚሻል ነው የተማርኩት። ይሄ ነው እውነታዊ እያላን ነበረ። ይህን ሲላት በጣም ነበር የገረማት። ትኩር ብላ ታየዋለች። እሺ፣ ለማንኛውም አሁን ሕይወታችን ወደ ነበረበት ይመለሳል። እኔ እዚህ እተኛለሁ፣ አንቺ እዛ አልጋ ላይ ትተኛለሽ አላት። ለምን ሲባል ማይሆን ነገር ነው። እንደዛማ አይሆንም፣ በጭራሽ አይሆንም። ባልተኛስ ምን ታመጣል አለችው። ከዛ ኮስተር ብላ እንዲህ ብላ ስታየው ፈገግ አለና፣ እንግዲህ እኔ ነኝ ያሸነፍኩት። አንቺ ብታሸንፍ ይኖሮ ቤት ተከራይተሽ ትውጪ ነበር አይደል? እኔም አንዳንድ እቃዎችን ከአንቺ ጋር ብዬ ያጓጉዝ ነበረ። አሁን ግን ያሸንፍ ያለው ስራ አሸነፍኩኝ። ይሄ ወንበር፣ ይሄ ሶፋ ይወጣል። ከዚህ አልጋ ላይ ትተኛለሽ አላት። እሞታታለሁ እንጂ አንተ አልጋ ላይ አልተኛም አለችው። እናያለን ይላታል። እናያለን ትሏለች። እንተያያለን እየተባባሉ ወደ ክፍሉ ገባ። እሷም ተቀመጠች። ከዛ እያሰበች ነው። ከዛ በድንገት ናሬ ጠራቻት። ናሬ ላናግርሽ ብላ ጠራቻትና ሁለቱም ሊያወሩ የሆነ ቦታ ላይ ቆሞ፣ ታውቂያለሽ ወንድሜ በጣም ወስኗል ማለት ነው አለቻት። ኧረ ይሄ ውሳኔ አይደለም ውሳኔ አይደለም፣ ቁርጠኝነት ሳይሆን ድርቅና ነው ስትል ነበር አለ። ምንድን ነው አንቺን ብትሆኚ እኮ ድርቅ ብለሽ ነበር። ለማንኛውም እሻትና ደጂ፣ ታዲያ ለምንድን ነው ግን ያልተፋታችሁት? ምን ሰበብ ተገኘ? እስኪ ንገሪ አለቻት። ከዛ አሊያ ያ ወንድምሽ አፈቅራታለሁ አለ አለቻት። ምን ፈጣሪው፣ የምርሽን ነው ትላለች ናሬ እየሳቀች እየቀለድሽ ነው ጥላት አለ። ቻራ ነኝ የቀለርኩኝ አይደለም ይመረኝ ነው እንደዛ አለ። ሌላም አለ ይሄ ብቻ አለ ሌላ ምን አለ? ደስ ብሏት በቃ ያው ብዙ ነገር በህይወቴ ማይታየኝ እንዲታየኝ አርጋኛለች። እሷን ሳገኝው በቃ የሰላም ስሜት ይሰማኛል፣ ውስጤ ያለው በቃ መንፈሴ ቀዝቀዝ ይላል ምናምን ነገር አለ። እኔ እንዴት እንደሆነ አላውቅም። እንደገና ሲያደናንቀኝም ነበረ። በጣም ቶሎ ስሜት ትሆናለች እንጂ ጥሩ ሴት ናት፣ መልካም እናት ናት። እንደገና ደግሞ እጅ ላይ ወፋለች። ለእሷ ፍቅር ልሰጣት ሞክራለሁ፣ ነገር ግን ልጎዳት እችላለሁ። እና ፍቅር እንዴት በስሜት መግለጽ እንዳለብኝ ገና መማር አለብኝ። ሆን ብዬ አደለ መጎዳት እያለ ተናገረ አለቻት። ከዛ ዋው በጣም በጣም የሚያምሩ ቃላቶች ናቸው እያለች ነበር ናሬ። አሊያ ደሞ ባንድ በኩል አዎ ልክ ነው፣ ግን ውሸት ነው አለቻት። አረ አይደለም አይደለም ትላታለች ናሬ። ከዛ አለ አረ ውሸት ነው ውሸት ነው። ራሱ አምኗል። ኤሮስ ሲያስጠናኝ ነበር ብሏል። ፍርድ ቤት መመለስ ያለብኝን መልስ ዘጋጅበት ነበር ብሎ እኮ ራሱ ነግሮኛል። ናሬ ምር የምትከራከረው አለቻት። ግን እኔ እንደሚገባኝ ከሆነ ትክክለኛ ስሜት ነው፣ ትክክለኛ ስሜት ይመስለኛል አለቻት። አ አደለም አለም እንደዛ አደለም ትላለች። አለያ እርግጠኛ ነሽ ብላ ናሬ ጠየቀቻት። ምናልባት እውነት ቢሆንስ አሰበሽበታው ላይ አለቻት። አይሆንማ አይሆንም ትላለች አሊያ በአንድ በኩል ከፍቷታል። ይኸውልሽ ናሬ ወንድምሽ ቃሉን ሰጥቶኛል። በፍጹም ጫፊን እንደማይነካኝ አጠገቤ እንደማይደርስ ነግሮኛል። በፍጹም መቼን ቢሆን አይፈጠርም። እሱ እንደዚህ አይነት ሰው አይደለም፣ ታውቂዋለሽ። በቃ ብዙ ማሰብ አይጠብቅብንም አለቻት። ከዛም በኋላ አሊያን ዝም ብላ ሁኔታዋን ስትመለከት እጅግ በጣም ስሜትነት ይታይባታል። ከዛ በኋላ ናሬ ጥያቄ ልጠይቅሽ፣ በታማኝነት ትመልሻለሽ፣ ቃል ግቢ አለቻት። ከዛ አሊያ ትከሿን እያነቃነቀች ምንድን ነው ብላ ጠየቀቻት። አየሻ ፈራሽ ፈራሽ አለቻት ከዛ ጠየቅኝ፣ ችግር የለም። ስራ ነበር እሺ፣ እንበልና ወንድሜ ቦራን ባይኖር ድንገት እጃን ብታገኘው ከሱ ፍቅር ይዝሻል ብላ ጠየቀቻት። አሊያ ክቡ ነበር ያለችው። ማለት ምን አይነት ሁኔታ ነው የምትጠይቂኝ፣ እንዴት አልገባኝም። ስራ ነበር እኮ ከወንድሜ እጃን ፍቅር ይዝሽ ነበረ ብላ ጠየቀቻት። ያው እንግዲህ እኔ ቱርክ ውስጥ እያለሁ ሌላ ሰው ነበርኩኝ። እንደገና ደግሞ ካናዳ ሲሄድ ካሎ እናቴ ካናዳ ስትወስደኝም ሌላ ሰው ሆንኩኝ። እንደገና እዚህ ከመጣሁኝ በኋላ ሌላ ሰው ሆኛለሁ። ስትላት አላይን አር ለምን የምጠይቅሽ ምን እንዳልኩሽ እኮ ገብቶሻል። ይኸውልሽ መልሽልኝ አለቻት። እንዲህ ስትላት አምስት ሰከንድ ብቻ በቂ አምስት አምስት ሰከንድ አለ አለቻት። ናሬ ለምኑ አለቻት። ለመጀመሪያ ጊዜ አንድን ሰው ስታዩ በፍቅር ለመውደቅ አምስት ሰከንድ ይበቃም አለቻት። ከዛ ናሬ አዎ፣ ልክ ነሽ እኔ መንደሱን ነበር ምልሽ በይመልሽልኝ ስትላት አሊያ አየቻት። ፈርታለች። አየቻት አየቻትና ዝቅ ብላ ሰው አየች። አ ረፈደብኝ፣ ወደ ስራ ዲድ በቃ፣ በኋላ እንገናኛለን ብላት ሄደች። ናሬ እየሳቀች ነው። ዛሬ አሊያ እንዲሁም ጂያን ስላልተፋቱ እና ኡሙ ደስ ብሏቸዋል። ብዙ ምግብ እየሰሩ ነበር። እነ ክድርና ሙዛፈርም ያግዟቸዋል። ከዛ ሻይን። ሻይን ወደ ናሬ ደወለ። ወደ ናሬ ደውሎ እኔ እምልሽ እንዴት ነው አባዬ እኮ አሁንም ቢሆን እኮ ዜሬንን ከደሚር ጋር ሊያጋባን ነው፣ ለዜሬን የነግርሻ ነገር አለ፣ እባክሽ ልታሳምኛት ይገባል አላት። አዎ ነግሬያታለሁ ዜሬን ሀሳቧን ትቀይራለች፣ ምንም አታስብ አለችው። ነገር ግን የምታስታውሰው ዜሬ ደሚር እጁ ላይ ማስረጃ አለ፣ እሱ ማስረጃ አለ ፖሊስ ካልተሰጠ ወንድሜ መቼም ከእስር ቤት አይወጣም፣ ስለዚህ እረፊ ብላት ነበረ። አሁን ይህን አስታውሳ ናሬ ተረበሸች። ከዛ ምንም አታስብ እኔ ያሳምናታለሁ ብላ ነገረችው። ስልኩ ከተቋረጠ በኋላ ግን መጨነቅ ጀመረች። ምንድነው የማደረገው ብላ ስታስብ ድንገት ካያ እየመጣ ነበረ ምን ሆነሽ ነው ከማን ጋር እያወራሽ ነው አላት ከኦስካን ጋር እያወራሁ አለችው ትንሽ ደንገጥ ብላለች እኔ እኮ ለምን ከሱ ጋር ሆነን ቢሆን እንደምትወሪ ነው እየማይገባኝ ለምዶ ከሱ ጋር የምትቀጥይው ምን ያደርግልሻል አልገባኝም እያለ ነበረም ካያ እንደሱ አታርግ ያለንበትን ሁኔታ ታውቃለህ አለችው እሺ ጥሩ ለማንኛውም ነገ የሻይን ችሎት አለ መሄድ አለብኝ እንደሆነ ወንድሜ ሊከለክልኝ ይችላል እኔ ግን እሄዳለሁ ናሬ ሻይን መውጣት አለበት ሻይን ወንድሜ ነው ሻይን እዛ መቅረት የለበትም እንደምንም ብሎ ይወጣል እኔም ዜሬንን አገኛታለሁ ሁሉም ነገር ሰላም ይሆናል እያለ ሲያወራ ግራ እየገባት ነበር ነበር የምታየው በቃኔ ወደ ኪችሊድ ብላው ሄደች። በሌላ በኩል ደሚር በቀጥታ ወደነ ዜሬን ቤት እየመጣ ነው። በጣም ብዙ ስጦታ ይዘው ነበር የመጣው። ከዛ ቪዳን በር ከፍታ እየተቀበለችው ነበረ። እንዴ ደሚር፣ ለምን ተቸገርክ የኔ ልጅ ትለዋለች። እንዲህ ምን ችግር ያለው በባሉ መሰረት ነው ሁሉም ነገር ያደረኩት እያለ በጣም ግዙፍ አበባ ይዘው ነበር የመጣው። እንደምንም ብላ ቪዳ በበሩ በኩል እያስገባችው ነው። ከዛ በጣም ብዙ ስጦታ ነበር ያመጣው። ወደ ውስጥ ካስገባ በኋላ ደሚር ተቀመጠ። ዜሬን ባንድ በኩል እሷን ፊት ለፊት ተቀመጠች። ከዛ ቪዳ መጣች። የኔ ልጅ በጣም እናመሰግናለን ግን እንደዚህ መቸገር አልነበረብም እያለችው፣ ተቀመጠች። ከዛ በኋላ ዜሬንን እስኪ ሂጂ ቡናም ጭለት ለደሚር አለቻት። ከዛ ዜሬን ተናዳ ነበረ። ደሚርን ገላመጠችና እናቷን አየቻት። አያስፈልግም፣ አያስፈልግም፣ ችግር የለም ይላል ደሚር። እንግዲህ ያው ወደ ዋና ጉዳይ እገባለሁ፣ ወደ ዋና ጉዳይ። እሺ ቀለበታችን ነገ ይሆናል፣ ጠዋት ማለት ነው። ከዛ በኋላ ከሰዓት ሻይን ችሎት አለው። ከዛ ቪዲዮን ለጠበቃው ወይም ለፖሊስ ወይ ለአንዳቸው ሰጣለው። ከዛ ሁሉም ነገር በሰላም ይጠናቀቃል ማለት ነው ሲል፣ ዜሬን እሺ እያለች ሀሳቡን እየተቀበለች ነበረ። ከዛም እንግዲህ ያው ነጭ ቀሚስ ገዝ ቻለ እሱን ነው የምታረጊው አላት። እንዲህ ሲላት በአንድ በኩል ዜሬን እማ እያንድ ጊዜ ብቻችን እናውራ እያለቻት ነው። ቪዲዮ አንስታቸው ወጣች። ደሚር ነግሬ ነበር እኮ እኔ ከካያ ጋር አንድ ላይ ነበርኩኝ። ያልኩኩ የኔ ነጭ ቀሚስ ማድረግ አለማድረግ ላንተ የሚሰጥ ጥቅም አለ እንዴ? ግልጹን እኮ ነግሬ ያለው እኮ ምንም የምታስጠብቀው ክብር የለም አለችው። ነግርኩሽ እኮ ያንን ነጭ ቀሚስ ታደረጊዋለሽ። ሸዳን ብትሆን የእኔ ሴት ነበረች ከእኔ ቤት ስትወጣ ግን ጂያን ወደ ቤቱ ሲወስዳት ነጭ ቀሚስ አርጋ ነበረ። ምንም ልዩነት የለውም እያላን ነው። ግራ ገብቷ አታየዋለች። ወንድምሽ ከእስር ቤት ይወጣል ምንም አታስቤ ብሏት ከተቀመጠበት እየተነሳ ነበረ። ጃን በሌላ በኩል እናቱን ሊያናግራት መጣ። ቁጭ ብላ ነበረ። ወደ እሷ እየቀረበ እማዬ አሁን ላናግርሽ ነው። ዝም ብለሽ ብቻ ነው ምሰሚኝ እሺ። እና የሆነ ነገር ስለፍቻችን፣ ስለ አሊያ የምትናገሪ ከሆነ ተነስቼ እሄዳለሁ አላት። እንዲህ ሲላት ጥሩ ይለ አንተ የአልቦራ መሪነ ጠንካራ መሆን አለበ፣ ጠንካራ መሆን ይገባል አለችው። ማያውን ም እኮ ጠንካራ እኮ ነኝ። ምን ተፈጠረ እያለ ነው። እቺ ሴት ደካማ እያደረገች ነው። እቺ ሴት ጉልበትን እያላላችሁ ነው። አይታየም እንዴ አይገባም እንዴ? አጠገበ እየተጠመደ ቦምብ አለ። እሷም አሊያ ናት። አሊያ መቼ እንደምትፈነዳ አይታወቅም ይለ በጣም ትጎዳል ትጠቅማለች ቆይ፣ ያ ኡሁር የሚባል ዶክተር ልምድ ነው እሱን የምታበሳጨው ልምድ ነው ነው ለእሷ ብላ ከሱ ጋር የምትጣላው ይሁለ፣ ፍርድ ቤት መጥቶ እንደነበር ሰማሁኝ ለእሷ ብሎ እንደመሰከረላት ስላንተ የማይረባ የማይረባ ነገር ሲናገር ነበረ። ጂያን ተው ተው ራስንም ቤተሰብንም ትጎዳለ። ይሄ ነገር በጣም አደገኛ ነው። ተው እንደዚህ አትሆን እያለችው ነበረ። አሊያ በጣም እየጎዳችው እንዳለ ተናገረችው። እንዲህ እያለች ስታስረዳው እንዲሁም ደግሞ ያልታሰበ ችግር እየመጣ እንዳለ ስትነግረው ጂያን አሰባሰበና ከተቀመጠበት ብድግ ብሎ ትቷት እየወጣ ነበረ። ከዛ በቀጥታ ወደ ስራ ልሄድ ነበረ። ከዛ ለማንኛውም

ነበረ በእጇ ካሳይዛት በኋላ መልካም ቀን እያለ እያለ ገና ከመኪና እንደወረደች ኦር መጣ። እንዴ አሊያ እንዴነሽ እያለ ፈገግ ብሎ ሰላም ሲላት አንተ ሰውዬ መጣ ብሎ ጃን ከመኪና ወረደ። እንዴ ዶክተር ኦር እንዴ ነህ በእናት እያለ ወደ ሱ እየቀረበ በአንድ በኩል አሊያ ተው ተው፣ ጃን ይቅርብት ተው፣ እንዳትጣላ ባከ ባከ ስትሎ ነበር። አሊያ ምን ችግር አለው? አንድ ጊዜ ባወራው አልጣላም ከሱ ጋር ለምን ብዬ እጣላለሁ? እንዴ ተረጋግቼ ነው ማወራው፣ ቃል ገባለው አላት። ከዛ ተታቸው በርጋ ቆመች። ከዛ ጃን ወደ ኦር ቀረበ። ኦር እንዴ ነህ ታዲያ፣ አንተ በቃ አታርፍም ማለት ነው? ይኸው ለእኔ ነገሩን ባጭሩ ልንገር ማለት ነው፣ ልምድ ነው በየጊዜው ጣልቃ የምገባው ማታቆመ ያንተ ፍርድ ቤት መተህ ነበረ ምስክር ነበርክ። የምትፈልገው ነገር ተናግረሃል፣ ግን ታውቃለህ፣ ምንም ውጤት አላመጣም። ከዚህ በኋላ የምታደረገው ነገር ውጤት አያመጣም። ይኸውልህ አንተ እዚህ ውስጥ ጭንቅላት ውስጥ በጣም ብዙ ነገር ነው የምትስለው፣ ግን ምንም አይነት ውጤት የለውም ምንም ነገር አያመጣም። ይኸውልህ እየነገርኩህ ነው እኔ ግልጽ ነው የምነግርህ። ይኸውልህ እሷ የሥራ ባልደረባ ናት። እኔና አንተን ተረጋግተን እያወራን ነው። ከአንተ ጋር መጣላት አልፈልግም። በነገራችን ላይ እና ቢሮ ውስጥ ታገኛታለህ፣ ካፌ ታገኛታለህ፣ በየቦታው ታገኛታለህ እና ይኸውልህ እንዳትቀርባት እየነገርኩህ ነው። ከሥራ ውጪ በፍጹም አጠገባው እንዳትደርስ እየነገርኩህ ነው። አለበዚያ በዚያ ከኔ ጋር ጦርነት ውስጥ ትገባለህ። መጨረሻን በጣም ትጎዳለ። መጥፎ ነው የሚሆነው። ገብቷ ለረለ መልካም ቀን መልካም ስራ ብሎት መኪና ውስጥ ገባ። አሊያ እያየቻቸው ነበር። ምን እንዳለው ባይገባትም ቶሎ ፈጠን ፈጠን እያለች ወደፊት ትራመዳለች። ነገር ግን ሆር ጂያን እንዲህ እያለ ሲያስፈራራውና የበለጠ እል ውስጥ ሲያስገባ ሆር በአንድ በኩል ሊበቀለው እያሰበ ነበረ። ጥሩ ነው፣ ጥሩ የዋጋን ሰጣለሁ እያለ በርጋ ቆሞ እየዛተ ነበረ። እነ ጂያን ወደ ቢሮ መጡ። ቢሮ መጥተው እየወሩ ናቸው። ስለ ስራ ጉዳይ ይነጋገራሉ። ከያ በየደቂቃው ስሜታ ይሆናል። ምክንያቱም የሻይን ጉዳይ ሲነሳ ጠበቃው ኤሮል ተስፋ አስቆራጭ ነው ምርመር ካልተፈጠረ በስተቀር ሻይን ከእስር ቤት አይወጣም እያለ ሲናገር ነበረም። ሚኔ በሌላ በኩል ዛሬ ጠዋት የተፈጠረው የፍርድ ቤቱ ጉዳይ በጣም አናዷታል። አሊያን ብዙ መጠቃ ጥያቄ ያለ አሊያን ስጠብቃን ነበረ። አሊያ መጣች። አሊያ ማውራት አለብና እስኪ አለቻት። ከዛም አሊያ እሺ ብላት ሁለቱም ተያይዘው ወደ ቢሮ ገቡ። እሺ እየሰሞች ነው ስላታለች። አሊያ ኮስተር ብላ ሚኒ ባንድ በኩል እሺ ጥሩ። አሊያ እሁር ፍርድ ቤት መጥቶ እንደመሰከረ ነገረኝ። ከዛ በኋላ ያው ስለ ጃን ብዙ ነገር መስክሯል። አንቺ ግን ተቃወምሽ። ለምን ተቃወምሽ? ግን ለምንድን ነው አልገባኝም። አንቺ የምትፈልጊ መፋታታ እንዴ? መፋታት እስከፈለግሽ ድረስ ለምን ተቃወምሽ? አለቻት። ምክንያቱም አለማ አለቻት። አረ እባክሽ፣ እና እዚህ ጋር እውነት የሆነው ነገር እና ያልሆነው ነገር ያሳስብሻል? ታዲያ እኔስ እውነት አይደለም? የእኔ መኖር እውነት አይደለም? ሚኒ የምትባል ሴት አልነበረችም? ስለ እኔ ስለምን አልተናገርሽም? አለቻት ከዛ አሊያ እንደት ስትል፣ እንዴ ሚኒ አንቺ እኮ የራስሽ ህይወት እኮ አለሽ እንዴ አንቺ እንድትጎጂ ስለማልፈልግ እኮ ነው አለቻት። እባክሽ፣ አረ እኔ እንዳልጎዳ ፈልገሽ ነው? መፋታት ብስፈልግ ይኖረው ያለሽን አማራጭ በሙሉ ትጠቀሚ ነበረ። ግን አልፈልግሽም። መፋታት ምንድን ነው ነገሩ? አልገባኝም። ስትራን ነበረ ሚኒ የሉሽ እንደዛ ማሰብሽን አቁሚ። በትክክል እያሰብሽ አይደለም ስትል ነበረ። ከዛ ሚኒ የምነው ጂያን ፍርድ ቤት ውስጥ አፈ ፍቅራት አሉ ብሎ ስለተናገረ የልብ ልብ ሰጠሽ። ጃንን አመንሺው። ጃን እኮ ማለት በየደቂቃው የሚቀያየር እሰስት ነው። እሺ እዛ የተናገረው ነገር ሆን ብሎ ድራማ እንደሰራ እያወቅሽ፣ ጨዋታ እንደሆነ እያወቅሽ፣ ግን አንቺ አሁንም ቢሆን ጃን መፋታት አትፈልጊም አሌ አለቻት። ስነ ስርትሽን ያዥ። አንቺም ህይወት አለሽ። ህይወትሽን ማመሰቃቀል አልፈልግም፣ ሰበብ መሆን አልፈልግም፣ አንቺን ማጋለጥ አልፈልግኩም ነበር። በቃ ይሄ ነው እውነታው። ሚኔ ሊገባሽ ይገባ ለባክሽ። ተረጂ። ሌላ ምጠቂን ጥያቄ ያለ አለቻት። ከዛ ሚኔ አይ ምንም አልገረመኝም፣ አልገረመኝም፣ አልደነቀኝም ብላ ወደ እሷ በጣም ተጠጋች። አሁንም ቢሆን ጃን አፈቅርሻለ ስላልሽ ባህሪሽ ተቀይሯል፣ ግን በጣም ትጎጃለሽ ንግርሽ አለው እያለች አልነበረም። አሊያ ድንገት ተጠራች፣ የሆነ ታካሚ እየፈለገች ነው ተብላ፣ ወዲያው ነበረ ትታት እየወጣቸው። በሌላ በኩል ጂያን በቀጥታ ወደነ ሻይን ቤት እየመጣ ነው ያለው። ዜሬን ከእናቷ ጋር ነበረች። በርጋ እንደደረሱ ጠባቂው ጂያንን ሳየው፣ አቶ ጂያን አረቆይኔን፣ ግን አልከፍትልም። ውስጥ ገብቼ ልንገናቸው ሲለው ነበረ፣ ክፈተው እባክህ፣ ችግር የለም ክፈተው እያለው ነው። ጂያንን ያውቁታል። ከዛ ጂያን ገባ። ጂያን እየገባ ለምን አስገባው ብላ ቪዳን ጠባቂውን ትቆጧለች። እማዬ ተረጋጊ ትላለች ዜሬን። አክስቴ፣ እባክሽ ተረጋጊ፣ እኔ ዜ መጣው ጫፍ ልጨቃጨቅ ለማለት ታዲያ ምልቶ መጣ ብላ ጠየቀችው። ያው እስኪ አንድ ጊዜ እያለ ጠባቂ ይወጣ ያረጋል። ከዛ በኋላ ያው አክስቴ እንግዲህ የእናንተ ጉዳይ ሳስ ተጨንቄ እኮ ነው የመጣሁት አላት። እያሾፍክብኝ ነው አለችው ተናዳ። ታያ አንደዚያ አትሁኚ፣ እኛ እኮ ቤተሰብ እኮ ነን እኛ ኳ ለቦሮዎች እኮ ነን አንድ ቤተሰብ ነን በማለት ተናገረ። አስታወስ ክትዛለ አለችው። ከዛ እሱ እኮ ተረጋግተን ማውራት እንችላለን፣ ምንም ነገር ካስፈለገ አለውኝ በነገራችን ላይ ሲሄዳት፣ ከዚህ በኋላ ሻይን አጠገብ አይደርስም፣ ማናችሁም አጠገብ አይደርስም። ሁሉም ነገር ተስተካክሏልና እኔ ምንም ነገር ቢፈጠር ከጎናችሁ ነኝ እሺ ዜና ከመደወሉ ደዋላ እንዳትይ። እንደገና ደግሞ ልሽ አክስቴ ካያችን ልጅ በጣም በጣም ያፈቅራታል፣ በጣም ነው የሚወዳት በማለት ተናገረ። እኮ ጃን ይሄ ነገር እንደሚሆን ታውቃለህ? በፍጹም ሊሆን አይችልም፣ ይገባል አንተማ አለችው። እኮ አሁን ልሽ ባለፈው ዕለት በሰርጓለትም ያገታት በጣም ስለሚያፈቅራት ነው፣ ክፉ ነገር አስበው አይደለም። አንድ ቀን ካያን ይቅር የምትይበት ቀን ይመጣል፣ እና እባክሽ እያለ ሲናገር ዜሬን ስሜት የሆና ታለቀስ ጀመረ። ከዛ እሷ በፍጹም የማይፈጠር ነገር ነው የሚሆን ነገር ነው ትለዋለች። ከዛ ጃን ምንም ነገር ከተፈጠረ አለሁኝ በማለት ትቷቸው እየደ ነበረ። ዜሬን ስሜት የሆና እየሮጠ ወደ ክፍሏ ገባች። ወደ መኝታ ክፍሏ ከገባች በኋላ በትልቁ ነጭው ቀሚስ ተሰቅሏል። ቀሚሱን ዝም ብላ ቀና ብላ እያየችው ነበረ። ከዛ አንገቷን ደፍታ ታለቅሳለች። ከዛ እናቷ መጣች። ከመጣች በኋላ ቆም ብላ እያየቻን ነው። ምንም ማድረግ አትችልም፣ ትታት ሄደች። አሁን በዚህ መሃል ምን ማድረግ እንዳለበት ማያውቀው ከያ ብቻ ነው። ከያ ምንም የሚያውቀው መረጃ የለም። ሁሉም ነገር ከእሱ ተሰውሯል። ግራ ግብት ብሎት ያስባል። ናሬም ብትሆን ምን ላርግ ብላ ግራ ገብቷት ወደ ቤቷ መታ እያሰበች ነበረ። ድንገቱ እስካ መጣ። ናሬ፣ ምን እያረግሽ ነው? ሰሞኑን በጣም ሀሳብ እያበዛሽ ነው። ምን ተፈጠረ አላት። አይ ምንም ዝም ብዬ ነው፣ ምንም አልተፈጠረም አለችው። እኔ የምለው ግን አንድ ያልገባኝ ነገር ማለት ነው ሬ ማወቅ የምፈልገው ምንድን ነው ማለት ለምንድን ነው ለካያ ያልነገርሹ፣ ዜሬንና ደሜር ሊጋቡ እንደሆነ ምንድን ነው ምክንያትሽ? አላት ግራ ገብቷት ዝም ብላ እያየችው ጣልቃ እንዳገባ አለችው። ኧረ ምን አለ ምንም አለለ። ይኸውልሽ፣ ግን አንድ ማየት የምፈልገው ነገር አለ። እኔ ስለ ካያ ያገባኝም ነገር ግን፣ ካያ ሲበሳጭ ሲናደድ ማየት እፈልጋለሁ። ይሄን ነው የምፈልገው። እና ምናልባት ችሎቱ ላይ ሆኜ ሁሉን ነገር ማየት እፈልግ ይሆናል። ግን አንቺ ማስቆም ነበረብሽ። እንዴት አላስቆምሽ? በሁለቱም አቅጣጫ ወይ ለካያ አላሰብሽ፣ ወይ ለዜሬን አላሰብሽ። እራስ ወዳድ ልትሆኝ ነው ነው እንዴ? ናሬ እንዴ ነው ነገሩ? እንደማስበው ነው እንዴ? አላት ትንሽ ለሻይን ስሜት እንዳላት አይነት ነገር ሊያስታውሳት እየፈለገ ያለ ይመስላል። ተናደደችበት። አያገባም ብላው ወደ ክፍሏ ራመድ ራመድ እያለች እየገባች ነው። ኦስካን ቆም ብሎ ያያታል።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 ግሬን ድረስ በያላችሁበት መልካም ቆይታ ይሁን።